ሰላምና ጤና በእያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ እንደምናላችሁልን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። በዚህኛው የልዩ ቻናላችን የተለያዩ የዝውውር ጉዳዮችን በተለይ በስፋት ወደ እናንተ እያደረስን ቆይታችንን እያደረግን እንገኛለን። በዛሬ ፕሮግራማችንም ዛሬ ከጠዋቱ ጀምሮ ትልልቆቹ የአውሮፓ ሚዲያዎች ስለ ትልልቆቹ የአውሮፓ ክለቦች ያወጧቸውን እጅግ በርከት ያሉ የዝውውር ጉዳዮችን በስፋት የምናነሳ ነው የሚሆነው። ታማኝ የሚባሉ የመረጃ ምንጮችን ነው እነዚህን መረጃዎች ያመጣ ናቸው። ስለምታዳምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ፏርባሩ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። አብራችሁኝ እስከ ፕሮግራሙ ፍጻሜ አብራችሁኝ ንትቆዩ በአክብሮት ጋብዛለሁ። ለተከታዮቹ ደቂቃዎች አብረን እንቆያለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ሆኖ ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። የቀድሞ የሪያል ማድሪድ ተጫዋች የሊዮኔል ሜሲ ኢንተር ማያሚን ሊቀላቀል ይችላል። አንሄል ዲማሪያ ከቤኔፊካ ጋር ያለው የኮንትራት ውል የመጨረሻ ደረጃ ላይ ነው። ስለሆነም ተጫዋቹ የወደፊት ህይወቱ ላይ እርግጠኛ አይደለም። የ37 ዓመቱ አርጀንቲናዊ የክንፍ ተጫዋች በአውሮፓ እግር ኳስ ትልቅ ብቃቱን ማሳየቱን ቀጥሏል። ነገር ግን ሁሉም ምልክቶች በክረምት አዲስ ክለብን ለመቀላቀል መዘጋጀቱን የሚያሳዩ ናቸው። ዲማሪያ የሀገሩ ልጅ ሊዮኔል ሜሲ የሚጫወትበትን ቡድን ኢንተር ማያሚን የሚቀላቀል ይመስላል። ዲማሪያ ከፖርቱጋሉ ክለብ ጋር ያለው ግንኙነት ሲያበቃም ወደ ሜጀር ሊግ እግር ኳስ የመዘዋወር አማራጭን እያሰበ ሲሆን፣ ኢንተር ማያሚ የተጫዋቹ መዳረሻ ሊሆን ይችላል። ስለሆነም አንሄል ዲማሪያ ለኢንተር ማያሚ ሊፈርም እንደሚችል ነው የሚናገረው። ምንም እንኳን ለቤኔፊካ ኮንትራቱን የመታደስ ዕድሉ ጠባብ ቢመስልም፣ ቤኔፊካ ስለ ቀጣይነቱ የመጨረሻ ውሳኔ እስካሁን አላደረገም። ዲማሪያ በቡድን ውስጥ ወሳኝ አካል ሆኖ ቆይቷል። ነገር ግን እድሜውና ክለቡ ውሉን የማደስ ፍላጎት ስለሌለው የመውጣት እድሉ እየጨመረ ነው። በአሜሪካ ያለው ክለብም እንግዲህ የዲማሪያን ፊርማ በጥሩ ሁኔታ ይመለከቱታል። ምክንያቱም ጥራቱና ልምዱ በሃቪየር ማስኬራኖ ለሚመራው ቡድንም ተጨማሪ ነገርን ያመጣል። ኢንተር ማያሚ በትልልቅ ተጫዋቾች ቡድኑን ማጠናከር ለመቀጠል ያለመ ሲሆን የአርጀንቲናዊው አቅም ከፕሮጀክታቸው ጋርም በትክክል ይጣጣማል ተብሎ ነው የሚታሰበው ዲማሪያ በብሔራዊ ቡድን ውስጥ ለአመታት የተገናኘውን ሊዮኔል ሜሲ ጋር የመጨረሻ ክፍልን መጋራትን ሀሳቡን እንዲቀበል ለማሳመንም ቁልፍ ነገር ሊሆን ይችላል። ከዚህ በተጨማሪ ግን በኢንተር ማያሚ ያለው ህይወት ለዲማሪያ የመጨረሻው የስራው ደረጃው ላይ ጥሩ ጭማሪም ይሆንለታል። ይህ በእንዲህ እንዳለ ተጫዋቾም ትኩረቱ በዚህ አመት በከፍተኛ ደረጃ ከቤኔፊካ ጋር ማጠናቀቅ ላይ እንደሆነ ዘገባዎች እየጠቆሙ ይገኛሉ። ሊሮይ ሳኔ ባየር ሚኒክ ለቆ ይወጣል ወደ ፕሪሚየር ሊግም ሊመለስ ይችላል ተብሏል። ሊሮይ ሳኔ ከባየር ሚኒክ ጋር ያለው ውል በሰኔ ወር የሚጠናቀቅ ሲሆን እስካሁን በኮንትራቱ ጉዳይ ምንም የተለየ ነገር አልታየም። ሊሮይ ሳኔ በባየር ሚኒክ የመጨረሻ ወራቱን እየኖረ ይመስላል። በቅርብ የውድድር ዘመናትም የባቫሪያን ቡድን ቁልፍ ተጫዋች የነበረው ጀርመናዊ ዋጥቂ ገና በሰኔ ወር የሚያበቀውን ኮንትራት ለማደስ ምንም እንቅስቃሴ አላደረገም። በዚህ ሁኔታ የፕሪምየር ሊጉ በርካታ ክለቦች የዝውውር ክፍያ መክፈል ሳያስፈልጋቸውም ከፍተኛ ደረጃ ላይ ያለው ተጫዋችን ማግኘት እንደሚችሉ በመገንዘብ ሁኔታውን በቅርበት መከታተል ጀምረዋል። ስለሆነም ሌሮይ ሳኔ ወደ እንግሊዝ ሊመለስ ይችላል። የ29 ዓመቱ የክም ተጫዋች በጀርመን አስደናቂ ብቃትን አሳይተዋል። ነገር ግን የወደፊት ሕይወቱ በእርግጠኝነት አይታወቅም። ምንም እንኳን ባየር ሚኒክ ኮንትራቱን የማራዘም እድሉን ባይከለከለም፣ ሳኔ ከአሊያን ዛሬና መውጣትን የሚፈልግ ይመስላል። የሳኔ ፍጥነት፣ ትልቅ የኳስ ክህሎትና በሜዳው የመጨረሻው ሶስተኛው ክፍል ላይም ለውጥን ማምጣት መቻሉ በመጪው የውድድር ዘመን ቡድናቸውን ለማጠናከር ለሚፈልጉ ብዙ ቡድኖችም ማራኪ አማራጭ አድርጎለታል። ከእንግሊዝ በርካታ ክለቦች ተጫዋቹን ወደ ፕሪምየር ሊግ ለመመለስ ፍላጎት አሳይተዋል። ሳኔ በማንቸስተር ሲቲ ቆይታው ትልቅ አሻራን ያሳረፈ ሲሆን በፔፕ ጓርዲዮላ አስተዳደር ስርም በርካታ ዋንጫዎችን ማንሳት ችሎ ነበር። ከእንግሊዝ እግር ኳስ ያለው ልምድና እንደ እንግሊዝ ባሉ የ ውድድር ቦታዎች ደግሞ በፍጥነት መላመድ መቻሉ ስሙ በገበያው ላይም እንዲሰማ አድርጎታል። ወደ ፕሪምየር ሊግ ይመለሳል የሚል ወሬ ቢሰማም መዳረሻው እስካሁን ግን ሙሉ በሙሉ አልተገለጸም። ምርጫው ምንም ይሁን ምን ሳኔ በክረምቱ የዝውውር ገበያ ውስጥም ቁልፍ ከሆኑ ፈራሚዎች አንዱ ይሆናል። እናም የወደፊት ህይወቱም በታላላቅ የአውሮፓ ክለቦችም እንደሚሆን በርካቶች እየጠበቁ ነው የሚገኙት። ስዊድናዊው አጥቂ በክረምቱ ወደ ኢትሊያ ሊያመራ ይችላል። ባለፉት ሁለት የውድድር ዘመናት አንዳንድ ምርጥ የአውሮፓ እግር ኳስ ቁጥሮችን ከተመለከትን እንግዲህ በኋላ ስዊድናዊው የፊት መስመር ተጫዋች ቪክተር ዮከርሽ በዚህ ክረምት ለሌላ ክለብ ማሊያ እንደምናየው እናምናለን። በሚቀጥሉት ሁለት ወራት ውስጥም የቪክተር ዮከርሽ መዳረሻ የት እንደሚሆን ይታወቃል። ኤቦላ የተባለው ቪክቶሪዮ ከርሽ ከስፖርቲንግ ሊዝበን ለመልቀቅ ፍቃድ ለማግኘት እየተነጋገረ ሲሆን ስፖርቲንግ ሊዝበኖች በተጫዋቹ ውል ማፍረሻ ውስጥም በስምምነቱ 100 ሚሊዮን ዩሮ ቢኖርም በትንሽ ክፍያ በክረምቱ እንዲለቅ ተስማምተዋል። ዝቅተኛው የአጥቂው ክፍያ 65 ሚሊዮን ዩሮ ሲሆን ከፍተኛው ደግሞ 75 ሚሊዮን ዩሮ ይሆናል። ሆኖም ግን ቪክቶሪዮ ከርሽ ስለ መዳረሻዎቹ አማራጭ አለው። ምንም እንኳን ምርጫው ወደ ፕሪሚየር ሊግ መመለስ ቢሆንም ወደ ማንቸስተር ዩናይትድ የመሄድ ፍላጎት የለውም። ስለሆነም ከቀድሞ ከአሰልጣኙ ሩበና አሞሪም ጋር መገናኘት የሚችል አይሆንም። ተጫዋቹ ሊፈርምባቸው ከሚችሉት አንዱ ክለብም ዩናይትድ እንደሆነ ቢታሰብም በሚቀጥለው የውድድር ዓመት በቻምፒንስ ሊግ የመወዳደር እድላቸው ዝቅ በማለቱ የ26 ዓመቱ ተጫዋች ወደ ዩናይትድ የሚሄድበት እድል አይኖርም። በስፔን ውስጥ ባርሴሎና ከአጥቂው ጋር በቅርበት የተገናኘው ቡድን ነው። እናም ቪክቶር ዮከርሽ የካታላኑን ቡድን ለመቀላቀልም ዝርዝር ውስጥ ተካቷል። ነገር ግን ብሉግራናዎቹ በዚህ የክረምት የዝውውር መስኮት ወቅት ለአጥቂው ፊርማ ቦታ እንደሌላቸው ስለታሰበ ፍላጎታቸውን ውድቅ አድርገዋል። ሪያል ማድሪድም በዚሁ ዝርዝር ውስጥ አለ። ነገር ግን እሱን ለማግኘት ምንም አይነት ፍላጎት አሁን ላይ የላቸውም። አሁን ተጫዋቹ ሊፈርም የሚችለው ቡድንም ሊቨርፑል፣ አርሰናል ወይም ቼልሲ ናቸው። በሌላ በኩል ባየር ሚኒክን ፍላጎቱን ከፍ አድርጎታል ፓሪስ ሳን ዠርሜንም ባለፈው ክረምት ለማስፈረም ተቃርቦ ነበር እናም ቪክተሪ ወከርሽ በክረምቱ ትልቅ መዳረሻ ይኖረዋል በዚህም የውድድር ዘመን ቪክተሪ ወከርሽ በፖርቱጋሉ ክለብም በአርባ ጨዋታዎች 39 ጎሎችንና 8 አሲስቶችን ማድረግ የቻለ ተጫዋች ነው ማንቸስተር ዩናይትዶች አንድሬ ኦናናን በኦልትራፎርድ ለመተካት ወደ ሻምፒየን ሺፕ ቡድን ጎራ ብለዋል ማንቸስተር ዩናይትድ ግብ ጠባቂውን ፍለጋ ወደ ብላክበርን ሮቨርሱ የንስላ ፒርስም ፊታቸውን እንዲያዞሩ ነው የተሰማው። ዩናይትድ በዚህ ውድድር ዘመን ከኋላ በኩል ትልልቅ እንግዲህ ችግሮች አጋጥመውታል። የመጀመሪያው ግብ ጠባቂ የሆነው አንድሬ ኦናና ነው በርካታ ከፍተኛ ስህተቶችን ፈጽሟል። ተጠባባቂ ግብ ጠባቂውን ማስደሳች እንቅስቃሴን ባለማድረጉ ዩናይትድ በዚህ ቦታ መቸገሩ ቀጠለው። የሮበና ሞሪም ቡድን በሚቀጥለው አመት አዲስ ግብ ጠባቂ ለማምጣት እየተዘጋጁ ይመስላል። ሮበና ሞሪም እስካሁን በማንቸስተር ያወጣውን ወጪ የተወሰነ ነው። ስለዚህም ደግሞ በክረምቱ ብዙ የዝውውር ዋጋ እንደሚኖረው ታውቋል። የዚህ መልሶ ግንባታ አካል ለኦናና ፉክክር ለማቅረብም ግብ ጠባቂውን ሊያካትት ይችላል። እናም ፒርስ ተፎካካሪ ሆኖ ብቅ ብሏል። የ26 ዓመቱ አይንስሬ ፒርስም በኦልትራፎርድ የሚጫወት ሁለተኛው የቤተሰቡ አባል ሊሆን ይችላል። ዘሰን እንደዘገበው የዩናይትድ ስካውት ቶኒ እንግዲህ ኮቶን ፒርሰን እንግዲህ ሲከታተል ቆይቷል። የብላክበርን ግብ ጠባቂ በዚህ ዓመት በ35 የሻምፒየንሺፕ ጨዋታዎች 13 ጊዜ መረቡን ሳያስደፍር መውጣት ችሏል። ብላክበርን በውድድር ዓመቱ የተቆጠረበት 37 ጎሎችን ብቻ ነው። ከቶፕ 6 ካሉ ክለቦች ውጪ የዚህን ያክል ያነሰ ጎል የተቆጠረበት ቡድን የለም። ፒርስ ወደ ማንቸስተር ዩናይትድ ካቀና ከቅርብ ዓመታት ወዲህ ወደ ፕሪምየር ሊጉ የሄደ ሶስተኛው የብላክበርን ግብ ጠባቂ ይሆናል። ዳቪድ ራያ ኢውድ ፓርክን ለቆ ወደ ብሬንፈርድ ከሄደ በኋላ ጥሩ የደረጃ እድገትን ያደረገ ሲሆን ቶማስ ከሚኒስኪ ብላክበርንን ለቆ በ2023 ሉተን ታውንን በፕሪምየር ሊጉ መቀላቀሉ የሚታወስ ነው። ኦናና በፕሪምየር ሊጉ 28ቱንም ጨዋታዎች በመጫወት በዚህ የውድድር ዘመን የዩናይትድ የመጀመሪያው ምርጫ ሆኖ ቆይተዋል። ነገር ግን በክረምቱ ይህንን ቦታ ትልቅ እድሳት ሊደረግበት እንደሚችል ይጠበቃል። የዩናይትድ አመራሮች ትልልቅ ለውጦችን ለማድረግም ዝግጁ ሲሆኑ ኦናና የዚህ ለውጥ አንዱ አካል ይሆናል ተብሎ ነው የሚጠበቀው። ኒኮፓዝ ወደ ሪያል ማድሪድ አይመለስም። በሴሪአው በውድድር ዘመኑ ከተደነቁ ተጫዋቾች አንደኛው የሆነው ኒኮፓዝ ወደ ሳንቲያጎ በርናቢው ተመልሶ ስለመጫወቱ አንዳንድ ወሬዎች ነበሩ። ሪያል ማድሪድ የቀድሞ ተጫዋቹን ወደፊት የመመለስ መብቱን ተጠቅሞ ሊያመጣው እንደሆነም በሰፊው ሲነገር ቆይቶ ነበር። በቅርብ ወራት ውስጥም በማድሪድ ብዙ ትኩረት ከሳቡ ተጫዋቾችም አንደኛው ኒኮ ፓስ ሲሆን የነጮቹን ክለብ ለቆ በሴሪኤው ከኮሞ ጋርም ትልቅ እድገትን በማሳየቱ ወደ ቤርናቢው ሊመለስ እንደነበር በሰፊው ተነስቶ ነበር። ይሁን እንጂ የወደፊት ህይወቱ ወደ ማድሪድ መመለስ ሳይሆን በጣሊያን እግር ኳስ ውስጥም በተሻለ ክለብ መጫወት ይመስላል። ከኮሪዮር ዴሎ ስፖርት ዘገባዎች ለማስረዳት እንደተቻለው ኢንተር ሚላን በሚቀጥለው የውድድር ዓመት ተጫዋቹን ለማስፈረም ከወጣው እንግዲህ ከወጣቱ አርጀንቲናዊ የአጥቂ አማካኝ ተወካዮች ጋር ንግግሮችን እያደረገ ነው። የኢንተር ሚላኑ ምክትል ፕሬዚደንት የሆኑት ታቪየር ዛኔቲና የተጫዋቹ አባት ፓብሎ ፓዝም ግንኙነት አድርገዋል። ውይይቶችም በተለያየ ጊዜ እንደነበሩ የተሰማ ሲሆን ኒኮ በጣሊያን ሴሪኤ ከሚገኙ ግዙፍ ክለቦች ወደ አንዱ ሊሄድ እንደተቃረበ ታውቋል። ኢንተር ሚላን በተጫዋቹ ላይ ቀዳሚ ፍላጎት ያሳየ ሲሆን የተጫዋቹን ፍላጎት እንዳለ ማረጋገጫ ተሰጥቷል። ምንም እንኳን ሪያል ማድሪድ በአሁኑ ጊዜ በዘጠኝ ሚሊዮን ዩሮ የመግዛት ምርጫ ቢኖረውም የማሬንጌ ቦርድ ግን ይህንን አንቀጽ ለመጠቀም ፍቃደኛ አይመስሉም። በቡድኑ ውስጥ ያለው የቦታ እጦት ተጫዋቹን ከማድሪድ ርቁ የሚያደርገውን ጉዞ ለማስቀጠል ካለው ፍላጎት ጋር ተዳምሮ ሚዛኑን ያዘነበለው ወደ ኢንተር ሚላን መሄድን ነው። ኮሞ 50 በመቶ ብቻ ከኒኮፓ ዝውውር ዋጋ ማግኘት ይችላሉ መቻሉ ደግሞ በስምምነቱ ላይ ውስብስብ ነገርን ይጨምራል። ይሁን እንጂ ሁሉም ነገር ተጫዋቹ አንድ እርምጃ ወደፊት ለመሄድና በሚቀጥሉት ወራትም የኔራ ዙሪ ማሊያን ለመልበስ ውሳኔ እንደወሰደ ያሳያል። በዚህ ሁኔታ ሪያል ማድሪድ የአጥቂ አማካዩን ሊመልስ የሚችልበትን በር የዘጋ እንደሆነ ነው ዘገባዎች የሚያሳዩት። የማንቸስተር ሲቲ ባለቃ ፔፕ ጓርዲዮላ አንድ ተጫዋችን ሊለቅ ይፈልጋል። የካታላኑ አሰልጣኝ በዚህ ተጫዋች ላይ ተስፋ የቆረጠ ሲሆን ክለቡን እንዲለቅ ፍቃዱን ለቦርዱ ሰጥቷል። ካልቬን ፊሊፕስም በማንቸስተር ሲቲ ለመቆየት ፍቃደኛ አይደለም። አማካዩ ከኢትሃድ ርቆ ስላለው የወደፊት ቆይታ ከወዲሁ እያሰበ ነው። የ29 ዓመቱ አማካይ በዚህ የውድድር ዘመን በውሰት ከኢፕስዊች ታውን የሚገኝ ሲሆን ከፔፕ ጓርዲዮላ እቅድ ጋርም አይጣጣምም። እናም በክለቡ ያለው ቀጣይነትም ከጊዜ ወደ ጊዜም የማይመስል እየሆነ ነው። እንግሊዛዊው አማካይ በዘንድሮው የውድድር ዘመን 16 ጨዋታዎችን በፕሪምየር ሊጉ ቢጫወትም በሲቲ ባለፉት ዓመታት ራሱን ማሳየት ባለመቻሉ ምርጡን አቋሙን መልሶ ለማግኘት አዲስ መዳረሻን በክረምት ይፈልጋል። ሊድስ ዩናይትድ ወደ እንግሊዝ ፕሪምየር ሊግ መመለስ ከቻሉ ለተጫዋቹም በቀጣዩ ክረምትም እንደ እውነተኛ አማራጭ ሆኖም ብቅ ይላሉ። እንደ ዘሰን ዘገባ ከሆነ ሊድስ ዩናይትድ የተጫዋቹን ሁኔታ ቅርበት እየተከታተለ ነው። እናም ወደ ፕሪምየር ሊግ የመመለስ ግባቸውንም ካሳኩ እሱን ወደ ሊድስ የመመለስ እድልም አላቸው። ተጫዋቹም በዚህ በጣም ይደሰታል። በኤላንድ ሮድ ደምቆ የታየው ካልቬን ፊሊፕስ በ2022 ወደ ሲቲ ከመዘዋወሩ በፊትም የቡድኑ ቁልፍ ተጫዋች ነበር። አማካዩ ፍላጎቱ ቀጣይነት እንዲኖረውና እንደ ዋና ተጫዋቹ ራሱን በማሳየትም ከሲቲ መውጣት ትክክለኛ አማራጭ ነው። ካልቬን ፊሊፕስ በማንቸስተር ሲቲ ፈታኝ ጊዜን አሳልፏል። ተጫዋቹ ራሱን ወዳሳየበት ክለብ የመመለስ እድልም ያለው ሲሆን መጪው የዝውውር መስኮትም ለካልቬን ፊሊፕስ ወደ ቀድሞ ቤቱ መመለስን ሊያመለክት ይችላል ተብሎ ነው የሚታሰበው። ጋሪ ኔቨል ኢኒዮስ በክረምት ሩበን አሞሪምን እንዲደግፉት አሳስቧል። በቀጣይ ክረምት ዝውውር መስኮት ኢኒዮሶች ሩበን አሞሪምን የሚደግፉት ይመስለኛል። ብዙ የወጪ ቅነሳዎችን እየሰማን ቢሆንም በክረምቱ እንደሚያግዙት እምነቱ አለኝ። ሩበን አሞሪም የመጣበት ጊዜ ለየትኛውም አሰልጣኝ አስቸጋሪ ነው። ስለዚህም የአሰልጣኙን አቅም ለማወቅም አንድ የዝውውር መስኮት ያስፈልገዋል፣ ሲል የተናገረው በክረምቱ ከሌሎች ክረምቶች የተለየ የደግፉታል ብዬ አስባለሁ። እናም ይህ ቡድን ለመቀየር በርካታ ገንዘብ መመደብና እድል የሚሰጡታል ብዬ አስባለሁ። አሁን ያለው ቡድን በእውነቱ በጣም ደካማ ቡድን ነው። ባለፉት ጥቂት ዓመታት ውስጥም ውድ ፈራሚዎችን አምጥተዋል። ነገር ግን አሁን ላይ የተለየ ክረምት ያስፈልገዋል ላለው ሲልም ነው የተናገረው። በመሀል ሜዳ፣ በአጥቂና በከብት ተከላካዮች ላይ ያለው የፍጥነት እጦት የማይታመን ነው። ብዙ ተጫዋቾች ደካማ ናቸው። የወጣባቸው ዋጋና ሜዳ ላይ የሚሰጡት ግልጋሎት አይመጣጠንም። ክረምት ላይ መጫወት የሚፈልጉ ወጣት ተጫዋቾች ይመጣሉ ብዬ መጠብቃለሁ። አሁን ያሉ ተጫዋቾች ለሩበን አሞሪም ግቦችን የማስቆጠር የማጥቃት አማራጮችን በፍጹም አይሆኑም። ስለዚህም በብዙ መንገድም እድሳት ያስፈልገዋል። ኢኒዮስ ካለፈው ክረምት የተሻለ የዝውውር መስኮት ሊኖረው እንደሚችልም ትልቅ እምነት አለኝ ሲልም ነው የተናገረው። ጄደን ሳንቾ በዚህ ክረምት ሊመለስ የሚችልበት እድል አለ። የውድድር ዘመኑን በውሰት በቸልሲ ቢያሳልፍም የጄደን ሳንቾ የማንቸስተር ዩናይትድ የወደፊት ቆይታ እርግጠኛ አልሆነም። የክንፍ ተጫዋቹ በውድድር ዘመኑ መጨረሻ ወደ ኦልትራፎር ሊመለስ እንደሚችል ተዘግቧል። ዩናይትድ ባለፈው ክረምት ወደ ስታንፈርድ ብሪጅ በላከው ጊዜም ቸልሲ በፕሪምየር ሊጉ 14ኛ ደረጃና ከዚያ በላይ ካላጠናቀቀም በቋሚነት ሊያስፈረው የሚችለውን አንቀጽ እንዳካተቱ ይታሰባል። ሆኖም ግን ቸልሲዎች የገንዘብ ቅጣትን በመክፈል ከስምምነቱ የሚመለሱበት መንገዶችን እየፈለጉ ነው ሲል ዴይሊ ሜል ዘግበዋል። በ2021 ከቦሪሲያ ዶርትመንድ በትልቁ ዋጋ ወደ ኦልትራፎርድ የመጣው ሳንቾ በኦልትራፎርድ የተጠበቀውን ያክል ሳይሆን ሶስት ሲዝኖችን አልፈዋል። በዛም ምክንያት ዩናይትዶች ተጫዋቹን ከገዙበት በሶስት እጥፍ በቅናሽም በክረምት ለመሸጥ ተስማምተው በውሰት ልከውታል። ከተከታታይ አሰልቺ ብቃቶቹን ተከትሎ ዩናይትድ ወደ ቼልሲ ልከውታል። ሳንቾ በምዕራብ ለንደን የችሎታን ብልጭታ ቢያሳይም አጠቃላይ አስተዋጽኦ ግን መጠነኛ ነበር። የ24 ዓመቱ ሳንቾ በዚህ ሲዝን የ22 የፕሪምየር ሊግ ጨዋታዎች ላይ ሁለት ግቦችንና አራት አሲስቶችን አድርጓል። ይህም ሰማያዊዎቹ አማራጮችን እንዲያስብ አድርጎታል። ዘገባው እንደሚያመለክተው ከሆነ ቼልሲዎች በዚህ ክረምት ለሳንቾ ከ22 እስከ 25 ሚሊዮን ፓውንድ ለመክፈል ተስማምተው ነበር። ነገር ግን ሰማያዊዎቹ ተጫዋቹን ለመመለስ ከወሰኑ እና ደግሞ ስምምነቱን ለማቋረጥ ፍላጎት ካላቸው ትልቅ ቅጣት መክፈል አለባቸው። የማንቸስተር ዩናይትድ አናሳ ባላክሲዮን ሰር ጂም ራትክሊፍ ከቀናት በፊት የሳንቾውን ዝውውር በዩናይትድ ከመጥፎ ዝውውሮች ተርታ መመደቡ የሚታወስ ነው። አትሌቲኮ ማድሪድ ቨርጂል ቫን ዳይክን ለማስፈረም ይፈልጋሉ። ዲየጎ ሲሞኔ በመጪው የውድድር ዘመን በዓለም ላይ ካሉ ምርጥ የመሃል ተከላካዮች አንደኛውን ለማስፈረም ይፈልጋል። አትሌቲኮ ማድሪድ አይኑን በቨርጂል ቫን ዳይክ ላይ አድርጓል። በዚህ ክረምት ከሊቨርፑል ጋር ያለው ኮንትራት ካልታደሰ ነፃ ወኪል ሊሆንም ይችላል። የኔዘርላንዳዊው ተከላካይ የመልቀቅ እድሉ የበርካታ ክለቦችን ፍላጎት የቀሰቀሰ ሲሆን የቀይና ነጭ ለባሾቹ ቡድን ልምድና ቁመና ባለው ተጫዋችም የተከላካይ መስመሩን የማጠናከር እድል እንዲያመጣላቸው ይፈልጋሉ። በዲየጎ ሲሞኔ የሚመራው ቡድን ለቀጣዩ የውድድር ዘመን የተከላካይ መስመር ጥንካሬን ይፈልጋል እናም ቨርጅል ቫንዳይክ በስርዓታቸው ውስጥም በትክክል የሚጣጣም እንደሆነ ያምናሉ። የ33 አመቱ የመሀል ተከላካይ በቦታው ቁልፍ ሰው ሆኖ የሚቆይ ሲሆን ያለምንም የዝውውር ወጪ መገኘቱ በጣም ማራኪ ፈራሚ ያደርገዋል። ነገር ግን አትሌቲኮ ማድሪድ የኔዘርላንዳዊውን ሁኔታ በቅርበት የሚከታተል ብቸኛው ቡድን አይደለም። ባየር ሚኒክም እሱን የማግኘት ፍላጎት አሳይቷል የሚሉ መረጃዎች ናቸው የወጡት። ከእንግሊዝ የወጡ ዘገባዎች እንደሚያመለክቱት ሊቨርፑሎች በካፕቴኑ የወደፊት እጣፈንታ ላይም እስካሁን የመጨረሻ ውሳኔ አላደረገም። የእንግሊዙ ክለብ ኮንትራቱን ማራዘም ይፈልጋል። ነገር ግን አሁን ምንም አይነት ሊጠናቀቅ የተቃረበ ስምምነት ስለሌለም ቫርጅል ቫን ዳይክ ከሌሎችን አማራጮችን የመፈለግ እድሉም ሰፊ ነው። ይህ በእንዲህ እንዳለ ሪያል ማድሪድ የተከላካይ መስመሩን ለማጠናከር በሚፈልግበት ጊዜ ለወጣት ተጫዋቾች ቅድሚያ የሚሰጥ ሲሆን ከቫን ዳይክ ዝውውር ውጪ ነው። በመጪዎች ወራት የቫንዳይክ የወደፊት እጣ ፈንታ በዝውውር ገበያ ውስጥም የሚታወቅ ሲሆን ሆላንዳዊው በሊቨርፑል ላለመቀጠልም ከወሰነ አትሌቲኮ ማድሪድ ፊርማውን ለማግኘትም ከሌሎች የአውሮፓ ትልልቅ ክለቦች ጋር መወዳደር ይኖርባቸዋል ተብሎ ነው የሚታሰበው። ኤስኮ ከሪያል ቤቲስ ለመውሰድ ከፍተኛ ዋጋ እያዘጋጀ ያለ ክለብ አለ። የስፔኑን የአጥቂ አማካይ በክረምቱ ከስፔን ውጭ ሊጫወት ይችላል። በሽኪታሽ በመጪው የክረምት የዝውውር መስኮት የኢስኮ አላርኮንን አገልግሎት ለማግኘት ጥያቄ ለማቅረብ ዝግጁ ናቸው። በሽክታሾች የኢስኮን ፊርማ በማግኘት ቡድናቸውን ለማጠናከር የሚፈልጉ ሲሆን የቱርኩ ክለብ ሪያል ቤቲስን በአስቸጋሪ ሁኔታ ውስጥም ሊከት የሚችል ጥያቄ ለማቅረብ ዝግጁ ናቸው። ምንም እንኳን ኢስኮ በማኑኤል ፔሌግሪኒ ቡድን ውስጥም ቁልፍ ተጫዋች ቢሆንም አጓጊ አቅርቦት ሊያቀረብ በመሆኑ የመቆየት እድሉ ስለወደፊቱ ወደፊቱ ጥርጣሬን እየፈጠረ ነው። የኢስታንቡሉ ክለብ የተጫዋቹን የውል ማፍረሻ 20 ሚሊዮን ዩሮ ለመክፈልና የኢስኮን ደሞዝ በእጥፍ ለማሳደግም ይፈልጋሉ። ይህ ስልትም በላሊጋ ልዩ ብቃት እያሳየ የሚገኘውንና በቤኒቶ ቪላ ማሪን ጥሩ ብቃት መልሶ ማግኘትን የቻለውን ተጫዋቹን ለማሳመን በቂ ነው። በዚህ ውድድር ዘመን የኢስኮን ቁጥሮች በእንግዲህ በዚህ ቡድን ውስጥ ያለውን ጠቀሜታ እያጎላሉ። ኢስኮ ባደረጋቸው 18 ጨዋታዎች 8 ጎሎችን ሲያስቆጠር አራት ደግሞ ለጎል የሆኑ ኳሶችን አመቻችቶ በማቀበል ራሱን በአንዳሉዥያኖ ቡድን በማጥቃቱ ረገድ ጥሩ መሪ አድርጎታል። የተጫዋቹ ብቃት በጣም አስደናቂ ከመሆኑ የተነሳ በመጪው የመጋቢት የሀገራት ጨዋታም ለስፔን ብሔራዊ ቡድን ጥሪ ሊደረግለት እንደሚችል ይጠበቃል። በሽኪታሽ ትልቅ ፍላጎት ቢኖረውም የማላጋ ተወላጁን በሪያል ቤቲስ ደስተኛ ሲሆን ለክለቡ ያለውን ቁርጠኝነትንም አሳይቷል። ነገር ግን የሚቀርበው ዋጋ ለተጫዋቹም ሆነ ለቤቲስ ቦርድም የሚስብ ከሆነ ዝውውሩ ሊሳካ እንደሚችልም እምነት እንዳላቸው ነው ዘገባዎች የሚያሳዩት። የቀድሞው የፕሪምየር ሊግ አማካይ ሊ ሄንድሪ ማንቸስተር ዩናይትድ ለጀምስ ትራፎርድ ጥሩ መዳረሻ እንደሆነ ይናገራል። በእርግጥ ትራፎርድ በበርነሌ ድንቅ የውድድር ዘመንን አሳልፏል። ባለፈው ሲዘን በፕሪምየር ሊግ ጥሩ ነገርን አሳይቶን ነበር። ዘንድሮም በሻምፒዮንሺፑ ከበርንሌ ጋር ጥሩ ውድድር ዓመትን እያሳለፈ ነው። ግብጠባቂው ጠባቂው ብዙ ፈላጊዎች አሉት። ዩናይትድ በርካታ ግብ ጠባቂዎችን እየተመለከተ ሲሆን ትራፈርድ ለቡድኑ ትልቅ ጭማሪ ይሆናል እላለው ሲልም ነው የሚናገረው። ወደ ኒውካስል ዩናይትድ ወይም ማንቸስተር ዩናይትድ የሚደረገው ጉዞ የትኛውም የተሻለ ነው ለማለት አስቸጋሪ ነው። ምክንያቱም ማንቸስተር ዩናይትድ በተወሰነ ደረጃ ግብ ጠባቂው ያስፈልገዋል። ኦናና በግብ ጠባቂ ቦታ ላይ ጥሩ ነገሮችን እያሳየ አይደለም። ለቡድኑ ጥሩ ነገር አላቀረበም። ስለዚህም ግዴታ የሱን ተተኪ ማምጣትም አለባቸው ብላለው ሲል ይናገራል። ኦናና ማንቸስተርን ለቆ የመውጣት እድሉ በክረምት ተጠባቂ ነው። ኒውካስል በትራፎርድ ላይ ትልቅ ፍላጎት እንዳለው በተደጋጋሚም አይተናል። ስለዚህም እዛም የመጫወት እድል ይኖረዋል። ወደ ሌላ የፕሪምየር ሊግ ቡድን የሚሄድ ከሆነም በማንቸስተር ዩናይትድ የመጫወት እድል ይኖረዋል ብዬ አስባለሁ። እኔ እንደማስበው ማንቸስተር ዩናይትድ ለግብ ጠባቂው የተሻሉ አማራጮች እንደሆኑ ይሰማኛል። ነገር ግን ያ በአጠቃላይ ምርጫው በትራፎርድ ላይ ነው። እንግዲህ ዩናይትድ በክረምቱ እዚህ ግብ ጠባቂ ላይ ትኩረት ቢያደርጉም እመርጥ አለው በማለት በግብ ጠባቂው ላይ ያሏቸውን ፍላጎትም ጭምር ነው የተናገረው። አንድሪያ ቤርታ በአርሰናል ማድረግ የሚፈልጋቸው የመጀመሪያ ፊርማዎች። ቀጣዩ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ የመጀመሪያ ትልቅ ፊርማው ማን መሆን እንዳለበት ግልጽ አድርጓል። ቤርታ እንግዲህ ሲናገር በአትሌቲኮ የሚያውቀውን ማቲያስ ኮኛህን በድጋሚ ለማግኘትም ይፈልጋል። በለንደኑ ክለብ በቅርቡ ሚናውን የሚይዘው ጣሊያናዊው ሰው ከብራዚላዊው የፊት ተጫዋች ጋርም ያለው ግንኙነት በመጠቀም በክረምቱ የዝውውር መስኮት ወደ ኤምሬትስ ስቴዲየም ለማምጣት እቅድ እንዳለው ነው የሚገለጸው። አንድሪያ ቤርታ በአትሌቲኮ ማድሪድ በነበረ ጊዜ አጥቂ ወደ አትሌቲኮ እንዲመጣና እንዲሁም ደግሞ ወደ ወልቨር ሃምተን ወንደረርስ በሄደበት ወቅትም ቁልፍ ሚናን ተጫውተዋል። ማቲያስ ኩኛህ በበርካታ የፕሪሚየር ሊግ ቡድኖች ራዳር ላይ የሚገኝ ስም ነው። በክረምቱ የዝውውር መስኮት የለንደኑ ክለብ ብራዚላዊው ለማዞር ፍላጎት አሳይቷል። ማቲያስ ኩኛ ከወልቭስ ጋር ያለው ውል በክረምቱ ሊሰራ የሚችል የውል ማፍረሻውንም ያካትታል። ይህም የዝውውሩን እድል ክፍት ያደርገዋል ተብሎ ነው የሚታሰበው። ማቲያስ ኩኛህ የአንድሪያ ቤርታ የመጀመሪያ ትልቅ ምኞት ነው። የሚኬል አርቴታ ኢላማ ፊት መስመሩን ሁለገብነትን በሚያመጣ አጥቂ ማጠናከር ነው። ማቲያስ ኩኛ ትክክለኛ ዘጠኝ ቁጥር አጥቂ ባይሆንም በተለያዩ የአጥቂ ሚናዎች ግን መጫወት የሚችል ተጫዋች መሆኑን አስመስክሯል። ይህም እንግዲህ ከስፔናዊ አሰልጣኝ ፍልስፍና ጋር ይጣጣማል። በሐሰተኛ ዘጠኝ ቁጥር የመጫወት ብቃቱና በአጥቂ ክፍል ላይ ያለው ተለዋጭነት ለአርሰናሎች ማራኪ አማራጭም ያደርገዋል ተብሎ ነው የሚታሰበው። ሌሎች ክለቦችም የብራዚላዊውን ሁኔታ እየተከታተሉ ቢሆንም የቤርታ ወደ አርሰናል መምጣት ለድርድር ወሳኝ ምክንያትም ሊሆን ይችላል። ስለ ተጫዋቹ አቅም ያለው ግንዛቤ እንዲሁም የቤርታ ከተጫዋቹ ጋር ያለው መቀራረብም የለንደኑን ቡድን ማቲያስ ኩኛህን ለማስፈረም በሚደረገው ውድድር ላይ የተሻለው ክለብ እንዲሆንም ሊያደርገው እንደሚችል ጭምር ዘገባዎች እያሳዩ ይገኛሉ። አርኔ ስሎት ስድስት ተጫዋቾች ለሚቀጥለው ዓመት አይፈልጋቸውም። ሊቨርፑል ለመጪ ውድድር ዘመን የቡድኑን ማሻሻያ ለማዘጋጀት ላይ ናቸው። ሊቨርፑል በመጪ ውድድር ዘመን ቡድኑን በአዲስ መልክ ለማዋቀር አቅዷል እናም አዳዲስ ተጨማሪ ተጫዋቾችን ለማግኘት በክረምት ገበያም በርካታ ተጫዋቾችን ለመልቀቅ በዝግጅት ላይ ናቸው። ክለቡ ለመሸጥ ፍቃደኛ ከሆነባቸው ተጫዋቾች መካከል አንደኛው ኳሚን ኬለር፣ ዋተሮ ኤንዶ፣ ሃርቪ ኤሊዮት፣ ዳርዊን ኑኔስ፣ ፍሬድሪኮ ኪያዛ ና ዲየጎ ዦታ እንደሆኑ ይገለጻሉ። ከሚለቁት ቀዳሚው አንዱ ኳሚን ኬለር ሊሆን ይችላል። የጆርጂያዊው ግብ ጠባቂ ጆርጂ ማማር ዳሼቪል መምጣት በቡርን ውስጥ ያለው ሚና እየቀነሰ ይሄዳል። ይህም የእሱ መልቀቅ እውን እንዲሆንም ያደርገዋል። በመሃል ሜዳ ላይ ሁለቱም ዋተሮ ኤንዶ እና ሃርቪ ኤሊዮት እንዲሁም የመልቀቃቸው ነገር አይቀሬ ነው። ጃፓናዊው ተጫዋች ራሱን በሆላንዳዊው እንግዲህ አሰልጣኝም ታክቲክ ውስጥ ቁልፍ ሰው አድርጎ ማሳየት አልቻለም። ወጣቱ እንግሊዛዊ ደግሞ ማራኪ ጥያቄ ከመጣ መልቀቁ ግዴታ ይሆናል። በማጥቃት መስመር ዝርዝሩ ላይም ሶስት ታዋቂ ስሞች ይታያሉ። የሚጠበቀውን ተጽዕኖ ያላሳየው ፍሬዴሪኮ ኪያዛና በቡርን ውስጥ ያለው ቀጣይነት በውጣ ውረድ እያሳለፈ ያለው ዲዮጎ ዦታ ለመልቀቅ ቅርብ ናቸው። ዋነኛውና በጥር ለመልቀቅ ቅርብ የነበረው ዳርዊን ኑኔስም ከሁለቱ ተጫዋቾች ቀደም ብሎ አንፊልድን ትቶ ሊሄድ እንደሚችል በርካታ ዘገቦች ያሳያሉ። የሶስቱ ተጫዋቾች ሽያጭ አጥቂ መስመሩን ለማጠናከር በአዳዲስ ፈራሚዎችም ገንዘብ ድጋፍ ሊያደርግላቸው እንደሚችል ነው የሚታመነው። ከእነዚህ ስድስት ተጫዋቾች በተጨማሪ ክለቡ ኮንትራት የሚያልቅባቸውና እስካሁን ያልታደሰላቸው የሶስት ወሳኝ ተጫዋቾች ሞሐመድ ሳላህ፣ ቨርጀል ቫንዳይክና ትሬንት አሌክዛንደር አርኖልድ የወደፊት እጣ ፈንታ ላይም ጥርጣሬ አድሮበታል። ሊቨርፑል በቡድናቸው ውስጥ ትልቅ ለውጥን ለማምጣት እየተዘጋጁ ነው። እናም የሚቀጥሉት ወራትም የትኞቹ ተጫዋቾች በአርነስሎት ፕሮጀክት ውስጥም እንደሚቆዩና የትኛው ተጫዋች አዲስ መንገድ እንደሚጀምርም ለማወቅ ወሳኝ ይሆናል ተብሎ ነው የሚጠበቀው። ፔፕ ጓርዲዮላ አሁን ላይ አማካዩን ለማምጣት ፍላጎቱን አሳውቋል። ፔፕ ጓርዲዮላ የሪያል ማድሪዱን ሁለ ገብ ሰው ለማስፈረም ይፈልጋል። ጋርዲዮላ የማንቸስተር ሲቲም የወደፊት እጣ ፈንታን ማቀድ ቀጥሏል። እናም ቅድሚያ ከሚሰጣቸው እንግዲህ ተጫዋቾች ወይም ደግሞ ጉዳዮች አንደኛው ጥሩ የአካል ብቃትና ቴክኒካል ጥራት ባለው ተጫዋች ቡድኑን ማጠናከር ነው። በዚህ ረገድ የካታላን ማሰልጣኝ አይኑን በነጩ ቡድን ውስጥም ወሳኝ አካል በሆነው የሪያል ማድሪድ አማካይ ኤድዋርዶ ካማቪንጋ ላይ አድርጓል። የእንግሊዙ ክለብ የተጫዋቹን አገልግሎት ለማግኘት ከፍተኛ ጥራት ለማድረግም ፈቃደኛ በመሆኑ በመጪው የክረምት ተጫዋቾች የዝውውር መስኮት የተጫዋቹን የመልቀቅ ዕድል ሰፊ ነው። ፔፕ በቀጣይ ዓመት ከካማቪንጋ ጋር መስራት ይፈልጋል። ሲቲ ለፈረንሳዩ ኮከብም ያለው ፍላጎት አዲስ አይደለም። በሬንስ ከነበረበት ጊዜ ጀምሮ ካማቪንጋ የበርካታ አውሮፓውያን ግዙፍ ክለቦችንም ትኩረት የሳበ ተጫዋች ቢሆንም ሪያል ማድሪድ በ2021 እሱን ለማስፈረም ከሁለቱም ከሁሉም ክለቦች ቀድሞ ተንቀሳቅሶ እንደነበር እናስታውሳለን። አሁን ላይ በማድሪድ ቡድን ውስጥም ከጥቂት የውድድር ዘመናት በኋላ ተጫዋቹ ወጣት ባለተሰጦችን የማጎልበት ችሎታውን እያሳየ ባለው ጋርዲዮላ ስርም በፕሪምየር ሊግ የመጫወት እድልን ሊያገኝ ይችላል። የማድሪድ ክለብ ብዙ አቅም ያለው ተጫዋችን በቀላሉ የመልቀቅ ሀሳብ የለውም። ነገር ግን ጥሩ ዋጋ ከቀረበለት ሁኔታውንም ሊለውጠው ይችላል የተባለው ከኤድዋርዶ ካማቪንጋ በመሃል ሜዳ ላይም ሆነ በግራ ተከላካይነት መጫወት እንደሚችል ያሳየ ሁለገብ ተጫዋች ነው። ና ይህ ባህሪ በየትኛውም ቡድን ስብስብ ውስጥም የበለጠ ዋጋ ያለው ያደርገዋል። ሲቲ ይህንን ሁለገብነቱን ስለሚያውቅ ፊርማውን በጥብቅ ሊፈልገው ይችላል። የእንግሊዙ ክለብ አሳማኝ የሆነ ሀሳብም ካቀረበ ና ተጫዋቹ የክለብ ለውጥን ከፈለገ ዝውውሩን በሚቀጥለው የዝውውር መስኮትም በጣም ጥሩ ከሚሆኑ ዝውውሮች ውስጥም አንዱ ይሆናል ብሎ ይጠብቃል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ እጅጉን ከልብ አድርገን እናመሰግናለን። በሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ ምሽት በሚኖረው የስፖርት የመረጃ ሰዓታችንም ሌሎች የዝውውር ጉዳዮችን ሰፋ አድርገን ትልልቆቹ የአውሮፓ ሚዲያዎች የሚያወጧቸውን መረጃዎች ወደ እናንተ ይዘን መቅረባችንን የምንቀጥል ነው የሚሆነው። ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ስላደረጋችሁ ከልብ አድርጌ አመሰግናለሁ። በነገው ፕሮግራማችን ዳግም ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ በአክብሮት እመኛለሁ። ፎአርባሮ ፕሮግራሙን እያቀረብ ከእናንተ ጋር ቆይታ እናደረግኩኝ። መልካም የምሳ ሰዓት፣ መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።